ሰላም ሰላም የተወደዳችሁ የቅመም ጤና ቤተሰቦች እንዴት ተሰነበታችሁ? በዛሬው ቪዲዮአችን እንግዲህ ዝኩኒ ለስኳር ህመም ይመከራል ወይ እንዴትስ አድርገው የስኳር ህሙማን ቢመገቡት ለጤናቸው ጠቃሚ ነው የሚለውን በዝርዝር እናያለን። የዝኩኒን የስነ ምግብ ይዘቱን፣ ምን ምን አይነት ንጥረ ምግቦች በውስጡ ይዟል፣ እንዴትስ ለስኳር ህሙማን ይጠቅማል የሚለውንም በዝርዝር እንዳስሳለን። ይህን ቪዲዮ እስከ መጨረሻው እንድትመለከቱት በአክብሮት እጋብዛለሁ። አብሬያችሁ የምቆየው ዋለልኝ ነኝ፣ የስነ ምግብ ባለሙያ ከቅመም ኒውትሪሽን። ዙኩኒ ለስኳር በሽታ ላለባቸው ሰዎች አመጋገብ ውስጥ ጤናማና ተጨማሪ ሊሆን የሚችል ሁለገብ እና ዝቅተኛ ካሎሪ ያለው የአትክልት አይነት ነው። የተለያዩ የአመጋገብ ጥቅሞችን የሚሰጥ ከመሆኑም በላይ በደም ውስጥ ባለው የስኳር መጠን ላይ አነስተኛ ተጽዕኖ አለው። የዝኩኒን የስነ ምግብ ይዘት እንመልከት። ዝኩኒ በዋነኝነት በውሃ የተዋቀረ ነው፣ ነገር ግን ጠቃሚ ንጥረ ነገሮችንም ይዟል። ከያዛቸው ንጥረ ነገሮች ውስጥ በመጀመሪያ የተቀመጠው ፋይበር ነው። ዝኩኒ የሚሟሟ እና የማይሟሟ ፋይበር በውስጡ ወይም የምግብ አሰር ይዟል። ፋይበር ለምግብ መፈጨት ጤና ወሳኝ ነው። የመጥገብ ስሜትን ያበረታታል፣ እንዲሁም የደም ስኳር መጠንን ለመቆጣጠርም ይረዳል ማለት ነው። ሌላው እንግዲህ ዝኩኒ የያዘው ቫይታሚን ሲ ነው። ቫይታሚን ሲ የበሽታ መከላከል ተግባርን እና የኮላጅን ምርትን የሚደግፍ አንቲኦክሲዳንት ነው ማለት ነው። ሌላው ፖታሲየም ይዞ ይገኛል። እንግዲህ ዝኩኒ ፖታሲየም ጤናማ የደም ግፊትን ለመጠበቅ አስፈላጊ ማዕድን ነው ማለት ነው። ሌላው በዝኩኒ ውስጥ የሚገኘው ማንጋኒዝ ነው። ማንጋኒዝ የአጥንት ጤናንና ሜታቦሊዝም ውስጥ ትልቅ ሚና ይጫወታል ማለት ነው። እንዲሁም ዝኩኒን ሌሎች አንቲኦክሲዳንቶችን ይዞ ይገኛል እንግዲህ እነዚህ አንቲኦክሲዳንቶች በዝኩኒ ውስጥ ያሉ ደግሞ ለአይን ጤና ጠቃሚ የሆኑትን እንደ ሉቲን እና ሌሎችንም ጨምሮ የተለያዩ አንቲኦክሲዳንቶችን ይዞ ይገኛል ማለት ነው። የዝኩኒን የግላይሴሚክ ኢንዴክስ ስናይ ዝኩኒ በጣም ዝቅተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት በደም ውስጥ ባለው የስኳር መጠን ላይ አነስተኛ ተጽዕኖ ይኖረዋል እና ከተመገብን በኋላ በደም ውስጥ ፈጣን የደም ስኳር መጨመርን አያመጣም ማለት ነው። ዝኩኒና የደም ስኳርን እንመልከት። የመጀመሪያው የፋይበር ሚናው ነው። በዝኩኒ ውስጥ ያለው የፋይበር ይዘት በደም ውስጥ ባለው የስኳር መጠን ላይ ባለው አዎንታዊ ተጽዕኖ ውስጥ ቁልፍ ነገር ነው። ፋይበር የስኳር መፈጨትንና መመጠጥን ያዘገያል። ይህም የደም ስኳር መጨመርን ለመከላከል ይረዳሃል ማለት ነው። ሌላው ዝቅተኛ ግላይሴሚክ ኢንዴክስ መያዙ ነው። ዝኩኒ ዝቅተኛ ግላይሴሚክ ኢንዴክስ ይዟል ማለት ለስኳር በሽታ ላለባቸው ሰዎች ጥሩ ምርጫ ነው፣ ምክንያቱም የደም ስኳር መጠንን በፍጥነት አይጨምርም ማለት ነው። ዝኩኒ ለስኳር በሽታ ላለባቸው ሰዎች በጣም ጥሩ አትክልት ነው። ዝቅተኛ ግላይሴሚክ ኢንዴክስ እና ከፍተኛ የፋይበር ይዘት የደም ስኳር መጠንን ለመቆጣጠር ተስማሚ ምርጫ ያደርገዋል። ግምት ውስጥ ማስገባት ያለብን አንዳንድ ነጥቦችን እንመልከት። የመጀመሪያው እንግዲህ ዝኩኒ ስንመገብ የምግብ ምጣኔን መቆጣጠር ወይም ፖርሽን ኮንትሮል ያስፈልጋል። ዝኩኒ ጤናማ ቢሆንም ስንመገበው በተመጣጠነ መጠን መመገብ አስፈላጊ ነው። በጣም ብዙ መጠን ከተበላ ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች እንኳን በደም ውስጥ ባለው የስኳር መጠን ላይ ተጽዕኖ ሊያሳድሩ ይችላሉ። ሌላው የማብሰያ መንገዶችን በተመለከተ ነው። ዙኩኒ በተለያዩ መንገዶች ልንመገበው እንችላለን። በጥሬ በተጠበሰ አትክልት ውስጥ ጨምረን ወይም በሾርባ ልንጠቀመው እንችላለን። በብዙ ዘይት ውስጥ ከመጥበስ መቆጠብ ያስፈልጋል ማለት ነው። ምክንያቱም ይህ የካሎሪ የካሎሪና የስብ ይዘቱን በእጅጉ ሊጨምረው ስለሚችል ማለት ነው። ሌላው ከሌሎች ምግቦች ጋር ማጣመር ነው ዝኩኒን ከፕሮቲን እና ጤናማ ቅባቶች ጋር ማጣመር የደም ስኳር መጠንን የበለጠ ለማረጋጋት ይረዳል ማለት ነው። ሌላው እንግዲህ ክትትል ማድረግ ያስፈልጋል። የስኳር በሽታ ያለባቸው ሰዎች ዝኩኒ ከተመገቡ በኋላ በተለይም አዳዲስ የምግብ አዘገጃጀቶች ወይም ጥምራቶች ሲሞክሩ በደም ውስጥ ያለውን የስኳር መጠን መከታተል አለባቸው። ይህም እንዴት የስኳር መጠንን በምን ያክል ሁኔታ ሊጨምር እንደሚችል በግል ለማየት ይረዳል። ይህ የምንመገበው መጠን ለመቆጣጠር እና የምግብ እቅድም ለማስተካከል ይረዳናል ማለት ነው። እንግዲህ ከላይ ጀምሮ እንዳያችሁት ዝኩኒ ለስኳር ሕሙማን በጣም የሚመከል የአትክልት አይነት ነው። ስለዚህ ይህንን ቪዲዮ እስካሁን ከተመለከታችሁ ለሌሎችም እንዲደርስ ላይክ፣ ሼር ታደርጉ ዘንድ በአክብሮት እጠይቃለሁ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካምን ሁሉ ተመኘው። መልካም ጊዜ